በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት ስምንት በስንክሳር ታስበው የሚውሉ ቅዱሳን እና የወንጌል በዓላት፣ መጥራ ወብዙሃን ሰማይት፣ ወባኮስ ወባላገያ፣ ወአባ ሆር ወሶስና፣ ወደቂቃ ወአጋቶን ዘነግ። ምስባክ መዝሙር መቶ ሀያ ከቁጥር አንድ እስከ ሁለት አንሳይኩ አእየንተየ መንገለ አድባር እምአይቴ ይምፃ ረድኤትየ ረድኤትየሰ እምሃበ እግዚአብሔር። የቅዱስ ሉቃስ ወንጌል ምዕራፍ ስድስት ከቁጥር ስድስት እስከ ዐሥራ ሁለት ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ በሌላይቱ ሰንበት ወደ ምኩራብ ገባና አስተማራቸው። በዚያም ቀኝ እጁ የሰለለች ሰው ነበር። ጻፎችና ፈሪሳውያንም የሚከሱበት ምክንያት ያገኙ ዘንድ በሰንበት ይፈውሰው እንደሆነ ብለው ይጠባበቁት ነበር። እርሱ ግን አሳባቸውን ያውቅባቸው ነበርና እጁ የሰለለችውን ሰው ተነስተህ በመካከል ቁም አለው። ተነስቶም ቆመ። ጌታችን ኢየሱስም እንዲህ አላቸው፣ እጠይቃችኋለሁ በሰንበት ሊደረግ የሚገባው ምንድን ነው? መልካም መስራት ነውን? ወይስ ክፉ መስራት? ነፍስን ማዳን ነውን? ወይስ መግደል? እነርሱም ዝም አሉ። ወደ እነርሱም ዙሮ ከተመለከተ በኋላ ያን ሰው እጅህን ዘርጋ አለው። ሰውየውም ዘረጋት እጁም ዳነችና እንደ ሁለተኛይቱ ሆነች። እነርሱ ግን እጅግ ተቆጡ። በጌታችን በኢየሱስም ምን እንደሚያደርጉበት እርስ በርሳቸው ተማከሩ። ስለ ቃሉ የቃሉ ባለቤት ለውልግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1 ከቁጥር 19 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እኔም ይህች ሥራ በጸሎታችሁና በኢየሱስ ክርስቶስ መንፈስ ወደ ሕይወት እንደምታደርሰኝ አውቃለሁ። በምንም እንደማላፈር ተስፋ እንዳደረግሁና እንደ ታመንኩ እንደ ወትሮ በልብ ደስታ በግልጥነት አሁንም የክርስቶስ ክብር በሕይወቴም ቢሆን በሞቴም ቢሆን በሰውነቴ ይገለጣል። እኔ በሕይወት ብኖር ክርስቶስን ለማገልገል ነው፣ ብሞትም ዋጋ አለኝ። ነገር ግን በስጋ መኖር ለእኔ የስራ ፍሬ ቢሆንም ምን እንደምመርጥ አላውቅም። በእነዚህ በሁለቱ እጨንቃለሁ። እኔስ ከዚህ ዓለም ልለይ በክርስቶስም ዘንድ ልኖር እወዳለሁ፣ ይልቁንም ለእኔ ይህ ይሻለኛል ይበልጥብኛልም። ደግሞም ስለ እናንተ በሕይወተ ሥጋ ብኖር ይሻላል። ይህንም አውቄ ለማደጋችሁና በሃይማኖትም ለምታገኙት ደስታ እንደምኖር አምናለሁ፣ ዳግመኛ ወደ እናንተ በመምጣቴ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 ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን የቅዱስ የአዕቆብ መልእክት ምዕራፍ አንድ ከቁጥር ሁለት እስከ ሰባት ያለው ኃይለ ቃል እንዲህ ይላል ወንድሞች ሆይ ልዩ ልዩ መከራ በሚመጣባችሁ ጊዜ በሁሉ ደስ ይበላችሁ በሃይማኖታችሁ የሚመጣው ፈተና ትዕግስትን እንደሚያደርግላችሁ አውቃችሁ ምንም የሚጎድላችሁ ሳይኖር ፍጹማንና ጤነኞች ተሆኑ ዘንድ ትዕግስት ፍጹም ግብር አላት። ጥበብን ያጣት ሰው ቢኖር ሳይነቅፍና ሳይነፍግ ለሁሉ በልግስና የሚሰጥ እግዚአብሔርን ይለምን ለእርሱም ይሰጠዋል። ነገር ግን አምኖ ይለምን፣ አይጠራጠርም። የሚጠራጠር በነፋስ የሚገፋና የሚነዋወጥ የባህር ማዕበልን ይመስላልና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 14 ከቁጥር 19 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። አይሁድም ከአንጾኪያና ከኢቆንያ መጡ፣ ልባቸውንም እንዲያጠኑባቸው አሕዛብን አባበሏቸው። ጳውሎስንም እየጎተቱ ከከተማ ውጭ አውጥተው በድንጋይ ደበደቡት፣ የሞተም መሰላቸው። ደቀ መዛሙርቱም ከበቡት፣ ነገር ግን ተነሥቶ አብሯቸው ወደ ከተማ ገባ። በማግስቱም ከበርናባስ ጋር ወደ ደርቤን ሄደ። በዚያችም ከተማ ወንጌልን ሰበኩ። ብዙ ሰዎችንም ደቀ መዛሙርት አድርገው ወደ ልስጥራን ወደ ኢቆንዮንና ወደ አንጾኪያ ተመለሱ። የደቀ መዛሙርትንም ልቡና አጽናኑ። በሃይማኖትም እንዲጸኑ በብዙ ድካምና መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል እያሉ መከሯቸው። ለቤተ ክርስቲያንም ቀሳውስትን ሾሙ፣ ጾሙ፣ ጸለዩ፣ ለሚታመኑበት ለእግዚአብሔርም አደራ ሰጧቸው። ከጲስድያም አልፈው ጵንፍልያ ደረሱ። ጴርጌን በተባለችው ከተማም ቃሉን ከተናገሩ በኋላ ወደ ኢጣልያ ወረዱ። ከዚያም ስለሚሠሩት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ። አንጾኪያም በደረሱ ጊዜ ምዕመናኑን ሁሉ ሰብስበው እግዚአብሔር ያደረገላቸውን ሁሉ፣ ለአሕዛብም የሃይማኖትን በር እንደከፈተላቸው ነገሯቸው። ከደቀ መዛሙርትም ጋር አያሌ ቀን ተቀመጡ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 83 ከቁጥር 11 እስከ 12። እግዚአብሔር ያስተጽእኖሙ እምበረከቱ ለእለ የሐውሩ በየዋሃት እግዚኦ አምላከ ኃያላን ብፁ ብእሲ ዘተወከለ ኪያከ። የቅዱስ ሉቃስ ወንጌል ምዕራፍ 21 ከቁጥር ዐሥራ ሁለት እስከ ሃያ አንድ ያለው ኃይለ ቃል እንዲህ ይላል። ከዚህም ሁሉ አስቀድሞ ይይዟችኋል፣ ወደ አደባባዮችም ይወስዷችኋል፣ ያሳድዷችኋል፣ ያስሯችኋል፣ ስለ ሰሜም ወደ ነገሥታትና ወደ መሳፍንት ይወስዷችኋል። ይህም በእነርሱ ላይ ምስክር ይሆንባችኋል። እወቁ የምትናገሩትንም በልባችሁ አታስቡ። በእናንተ ላይ የሚነሱ ሊመልሱላችሁና ሊከራከሯችሁ እንዳይችሉ እኔ አፍንና ጥበብን እሰጣችኋለሁ። ወላጆቻችሁና ወንድሞቻችሁ ወዳጆቻችሁና ባልንጀሮቻችሁ አሳልፈው ይሰጧችኋል። ሁሉም ስለ ስሜ ይጠሏችኋል፣ ይገድሏችኋልም። ነገር ግን ከራስ ጠጉራችሁ አንዲቱ እንኳን አትጠፋም። በትዕግሥታችሁም ነፍሳችሁን ገንዘብ ታደርጓታላችሁ። ኢየሩሳሌምንም ጭፍሮች ከበዋት ባያችሁ ጊዜ ጥፋቷ እንደደረሰ እወቁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።